ሲሚንቶ የሚሸከሙ መኪኖች በፍጥነትና ከጀርባቸው ያለውን በርሜል በማሽከርከር የሚጓዙት ለምን ይመስላችኋል? ሲሚንቶ የሚሸከሙ መኪኖች እቃ ብቻ እያደረሱ አይደለም፣ ከጊዜ ጋር ውድድር እያደረጉ እንጂ። የሲሚንቶ መኪኖች ቦታቸውን ለቀው ከወጡበት ደቂቃ ጀምሮ ችኮላ ውስጥ ይገባሉ። ወደ ስራ ቦታቸውም ለመድረስም ከዘጠና ደቂቃ ያነሰ ጊዜ ይሰጣቸዋል። ይህ ሆነው ለስራው ቅልጥፍና ተብሎ ሳይሆን ሲሚንቶ ዱቄት ውስጥ ውሃ ሲገባና ሲቀላቀል ሃይድሬሽን የተባለ ኬሚካላዊ ለውጥ ይጀምራል። ይህ ደግሞ በደቂቃዎች ልዩነት ውህዱን ወደ ድንጋይነት ይቀይረዋል። ሲሚንቶን የተሸከመው መኪና ዘጊቶ ወደ ድንጋይነት ከተቀየረ ነገሩን ማስቆም ወይንም እንደገና ወደ ነበረበት መመለስ አይቻልም። ለዚህም ነው በጀርባው ላይ ያለው በርሜል ያለማቋረጥ የሚሽከረከረው ሸክሙ እንዳይከብዶ ለማድረግ ሳይሆን በተቻለ መጠን ሲሚንቶ ወደ ድንጋይነት የመቀየር ሂደቱን ለማዘግየት ነው። ነገር ግን የጭነት መኪናው ከዘገየ ወይም የተሳሳተ አቅጣጫ ከወሰደ ሲሚንቶ ቦታው ላይ ከመድረሱ በፊት ሙሉ በሙሉ ወደ ድንጋይነት ይቀየራል። ይህ ከሆነ ደግሞ ከጥቅም ውጭ የሚሆነው ሲሚንቶ ብቻ ሳይሆን በጭነት መኪናው ውስጥ ጠንክሮ ሲሚንቶ መሸከሚያውን በማውደም ከአስር ሺዎች የሚቆጠሩ የጥገና ውጪዎችን ያስወጣል። ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁ እና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት ከመኪና ጋር የተገናኙ መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።